ሰላም ጤና ይስጥልን፣ ውድ ተመልካቾቻችን፣ እንደምንሰነበታችሁ። አንድ ሰው ብርድ ብርድ ይለኛል፣ ያዞረኛል፣ ፀጉር አልቋል ብላ ስትመጣ የደም ማነስ እንዳይሆን መጠርጠር አለብን። ምልክት ምንድን ነው? በምን ይመጣል? ማድረግ ያለብን በቤት ውስጥ እንዲሁም በህክምና ሚለውን እንነጋገራለን። እስከ መጨረሻው ተከታተሉ። ደማነስ በምን ይመጣል ሚለውን ማየት ያስፈልጋል። አንደኛ ደማነስ በምን ይመጣል? የአይረን መጠን የሌላቸው ምግቦችን በመመገብ ሊሆን ይችላል። በወር አበባ ጊዜ በሚፈስ ደም ማነት አካው ከሆነ አንዲት ሴት በእርግዝና ጊዜ ሰውነቷ ዳብል ስለሆነ የሚሰራው በደንብ ምግብ ላትወስድ ትችላለች። ላይበላት ስም ስለሚችል ተጨማሪ ሰፕሊመንት ወይም ደግሞ ተጨማሪ አይረን ካልወሰደች በዚህን ሰዓት የደም ማነስ ሊያጋጥማት ይችላል። እንዲሁም ደግሞ በአደጋ ባደጋ ሊሆን ይችላል። በተለያየ አደጋ ደምን የሚያፈስ ነገር ደማችን የሚያፈስ አደጋ ሲኖር በዚህም ሰዓት በዚህም ጊዜ ደግሞ የደም ማነስ ሊያጋጥመን ይችላል። እንደገና በኦፕሬሽን በኦፕሬሽን ከፍተኛ የሆነ የደም መብሰስ ካለን ይህም የደማነስ አንዱ መምጫ መንገዱ ነውና ይህም የደማነስ ሊያጋጥመን ይችላል ማለት ነው ሁለተኛ ደግሞ ደማነስ ምልክት ምንድን ነው ነው የደማነስ ምልክት ምንድን ነው ድካም ስሜት ይኖራል ራስ ማዞር ራስ ምታስ ሊኖር ይችላል ስንነሳ ፊታችን ይሸፍነናል የሚሸፍን አይነት ስሜት ካለ አንዳንድ እህቶች የሚመሰልቸት ነገር ይኖራቸዋል። የመሰልቸት በቃ የድካም ስሜት የመሰልቸት ነገር በዚህ ጊዜ የደም ማነስ ሊሆን ስለሚችል ህክምና መሄድ ያስፈልጋል ማለት ነው። እንዲሁም ደግሞ ብርድ ብርድ የማዞር ነገር፣ የቆዳ መንጣት፣ የቆዳችን ከለር ከበፊቱ የመንጣት የመገርጣት ነገር፣ በጣም ንጫልሽ፣ በጣም ቀላሽ ልንል እንችላለን። አንድ ሰውና እንደገና አይናችን የመንጣት ነገር እንደዛ አይነት ምልክት ሲኖር የደም ማነስ ሊሆን ስለሚችል ወደ ህክምና መሄድ ያስፈልጋል ማለት ነው። ሶስተኛ ደግሞ ከየትኛው የምግብ አይነት እናገኛለን የሚለውን መነጋገር ያስፈልጋል። አይረን ከምናገኛቸው ከስጋ አይረን ልናገኝ እንችላለን፣ ከአትክልቶች ደግሞ አይረን ልናገኝ እንችላለን። ከስጋ የምናገኘው አይረን ቶሎ የመተካት ነገር ይኖራል። አትክልት የምናገኘው ግን ብዙ ቶሎ ፈጥኖ ላይተካልን ይችላል ማለት ነው። ከስጋ ከሆነ ግን ፈጥኖ ለውጥ ያመጣልናል ማለት ነው። በተለይ ሴቶች በቃ ብዙ በወር አበባ ጊዜ ብዙ የደም መፍሰስ ወይም ደግሞ የአይረን ዱዝ ስለሚኖር አይረን ዱዝ ስለሚያደርጉ አይረን እጥረት ሊከሰት ይችላል ማለት ነው። ካልተኩት በተለያየ ነገር ካልተተካ ብዙ አይረን ዱዝ ልታደርግ ትችላለች ማለት ነው። አንዳንድ ነፍሰ ጡር እናቶች አፈር አማረኝ ይላሉ፣ አፈር ይበላሉ። ስለፈለጉ ስለአማራቸው ስለፈለጉ አይደለም፣ ዝም ብለን ስለፈለጉ ነው ብለን የምናልፈው ነገር አይደለም። ይሄ የአይረን እጥረት ነው። የአይረን እጥረት ስለሆነ የሚገባውን ክትትል፣ አስፈላጊውን ክትትል ማድረግ ይጠበቅብናል ማለት ነው። የምናቃቸውም እንደዚህ አፈር የሚበሉ ካሉ ቤተሰቦች ሊሆን ይችላሉ። የምናቃቸው ሰዎች አፈር አማረኛ አፈር የሚበሉ ከሆነ ይሄ የአይረን እጥረት ስለሆነ በደንብ ክትትል ማድረግ ይኖርባቸዋል ማለት ነው። ሌላ ምንድን ነው? ከአትክልት እንዳልኳችሁ አይረን ከአትክልትም ከስጋም ይገኛል። ከስጋ የምናገኛቸው አይረን ቶሎ ለውጥ ያመጣልናል። እንደ ጉበት፣ እንደ ቀይ ስጋ፣ እንደ ልብ እነዚህ የስጋ አይነቶች ቶሎ የአይረን መጠን ብዙ የአይረን መጠን ስላላቸው ቶሎ ፈጥነው እንትን ሊሉ ለውጥ ሊያመጡልን ይችላሉ። ከአትክልት ደግሞ እንደ ቆስጣ፣ አቮካዶ፣ ብርቱካን እነዚህ አይረን አላቸው፣ ግን ያው እንደ ስጋ አይሆንም። በቀላሉ እንደ ስጋ ለውጥ ሊያመጡልን አይችሉም ማለት ነው። ከነዚህም ያው ከአትክልትም ከስጋም አይረን እንደምናገኝ ግን ማወቅ ተገቢ ነው ማለት ነው። ደማነስ እንዴት ይታከማል የሚለውም ማየት አስፈላጊ ነው። አራተኛ ደማነስ እንዴት ይታከማል። ደም ማነስ ደረጃ አላቸው። እሱ የሚታወቀው በህክምና ነው። አንደኛ በቤት ውስጥ በአመጋገብ የሚታከም ህክምና አለው። በመድኃኒት የሚታከም ህክምና አለው። በደም ትራንስዩ ወይም ደግሞ ደም በመተካት በመተካት የሚታከም ህክምና አለው ማለት ነው። በቤት ውስጥ የሚታከም ህክምና ቀለል ያለ ነው። ቀለል ያለ የደም ማነስ ነው ማለት ነው። በምግብ እንዲታከም የሚደረግ የአይረንን እጥረት ማለት ነው። እሱ ምንድን ነው? በአትክልት ሊሆን ይችላል። በቤት በአመጋገባችን ስጋ ነገሮችን በመመገብ አትክልት ነገሮችን በመመገብ እሱ ይታከማል ማለት ነው። በቤት ውስጥ እንደ ቀይ ጤፍ ምናምን አይረን አላቸው። ብዙ አይረን ሰፕሊመንት ያላቸው ምግቦችን እነሱን በመውሰድ በቤታችን ማከም እንችላለን። ሁለተኛው ደግሞ በመድኃኒት ነው። አይረን በመውሰድ የሚታከም ህክምና ነው ባይረን የሚታከም ህክምና ነው። ሶስተኛው ደግሞ ብለድ ትራንስፊውዥን ወይም ደግሞ ደም በመተካት የሚደረግ ህክምና ነው። ይህ ግን የሚወሰነው ብለድ ትራንስፊውዥን የሚወሰነው በሐኪሙ ነው። ሁሉም በሐኪሙ ነው የሚወሰነው። ሐኪሙ ነው ደረጃውን ሊያውቀው የሚችለው፣ እኛ ልናቀው አንችልም። ከላይ የጠቀስኩላችሁ ምልክቶች ሲኖር ወዲያውኑ ወደ ህክምና ሄዳችሁ በደረጃው መሰረት በምግብ ሊሏችሁ ይችላሉ። መድኃኒትን መውሰድ አለባችሁ ሊሏችሁ ይችላሉ። ወይም ደግሞ ደም መተካት አለበት ሊባል ይችላል። ስለዚህ ይህን ደረጃችሁን አውቃችሁ፣ በምርመራ ደረጃው ታውቆ የሚገባውን ህክምና ወይም ደግሞ የተሰጣችሁን ህክምና በአግባቡ መውሰድ ነው ማለት ነው። ከላይ የጠቀስኩላችሁ ምልክቶች ሲኖር ወደ ሐኪም ቤት ሄዳችሁ ሐኪም ያዘዘላችሁን የህክምና አይነቶች ተግባራዊ ማድረግ አስፈላጊ ነው ማለት። ውድ ተመልካቾቻችን ዛሬ የያዝኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት